አሰላም አሌኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ደንበኞቻችን እህት ወንድሞቻችን፣ እንዴት ናችሁ? ሰላም ናችሁ? ሆይን የአልሀምዱ ሊላ ሰላም ነኝ። አላሰላም ያደርጋችሁ ረመዳንን በጤና ባፊያ ምን ጾም አላህ ያደርገን እና ውዶችዬ ዛሬ ደግሞ ይኸው ምርጥ ምርጥ ሽርጦች ይዤ ላችሁ ቀርቢ ያለው በርበራ አቦ ገሩራ የተለያየ ከረን ይዤላችሁ መጥቻለው። እንደምታዩት በጣም ትላልቅ ናቸው። ያው እንግዲህ አስሊ አስሊ ሽርጥ ነው ያመጣሁላችሁ። ለኢድ ማዘዝ የምትፈልጉ ኢንሻአላህ በኢዝኒላህ አዳዲስ ነገር እያስገባ ሆኜ ነው፣ ይሄ ዛሬ የገባ ነው። እንግዲህ ማዘዝ የምትፈልጉ ለቤተሰብ ለወንድሞቻችን፣ እዚህ ለሚሰሩት ለአመት ባለው ወደፊት መቼም ኢንሻአላህ በሰላም ጾመን የምንጨርሳለህ ያድርገንና ማዘዝ የምትፈልጉ ቁጥር 0597581546 በዋስታፓ አናግሩን። እንዲሁም የተለያዩ ነገሮች እንዲደርሳችሁ አዲስ የሚሆናችሁ እንኳን ደህና መጣችሁ። ነባሮቹም ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለእህቶቻችሁ ለወንድሞቻችሁ አዳዲስ ነገር ምለቅ እንዲደርሳችሁ ለሁሉም እንዲደርስ የምለቃችሁ በየቀኑን የምለቃቸው የሚደርሳችሁ ይሆናል። አዲሶቹም ቤተሰብ እየሆናችሁ ነባሮቹም እንኳን ደህና መጣችሁ እያለን እንግዲህ እንደዚህ የሚያማምሩ ሽርጥ ይዤላችሁ ቀርብ ያለው ይኸው፣ ማሻአላህ ተባርከላ ነው። አዲስ ዛሬ የገቡት ናቸው። እንግዲህ መካ፣ ሪያድ፣ ጂዛን፣ ጣይፍ ሁሉም በሀገር አደርሳለሁኝ። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። በዋስታብ እየገባችሁ ሼር እያደረጋችሁ ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሩ ላችኋለሁ። በነጭ አለ፣ በዱንጋር አለ፣ በቢጫ አለ። እንደምታዩት በቡኒ ነው ቀይ በቀይ አለ። ዋው ማሻላ ተባርከላ! እንዴት እንደሚያማምሩ አዲስ ዛሬ የገቡ ናቸው እነዚህ። እንግዲህ ሌላም ነገር የወንድ ልብሶች፣ ሱሪዎች፣ የአባት ሻል የምትፈልጉ ሁሉ እናቀርብላችኋለን። በምትፈልጉት ጋራን የፈለጋችሁበት ቦታ እናደርሳለን። መረከብም የምትፈልጉ በደርዘን እናስረክባለን እና እዘዙን እንላለን። ይኸው ማሻላ እንደምታዩት የሚያማምሩ ሽርጦች ናቸው። ማሻላ ተባርከላ። አቦገሩራ ናቸው እነዚህ። ብዛቶቹ ደንበኞቹ የሚያዙት አቦ ገሩራ ነው። እንግዲህ ዛሬ አስገብተናል። እንደምታዩት በተለያዩ ከረን ነው ያሉት። ያው አስሊ ናቸው ብያቸኋለሁ። እናንተ እዘዙ እንላችኋለሁ በደውልም ታገኙኝ ያላችሁ፣ ብዙ ጊዜም ባታገኙኝ በደውል በዋስታፕ ክፍት ነው ስልካችን እላችኋለሁ። ይኸው እንደዚህ ትላልቅ ናቸው ሽርጦቹ እንደምታዩ፣ ዛሬ አዲስ የገቡ ናቸው። እንደምታዩ በነጭ በዱንጓሬ በቢጫ በቀይ ያለ የተለያየ ክረን ነው ሁሉም፣ እንደዚህ እንደምታዩት ያማምራሉ።